በስቱዲዮ የሚገኙና ከኛ ጋር ቀናቸውን የሚያሳልፉ እንግዶች እንዳሉን ይታወቃል። ዛሬ ደግሞ በተለይ ደግሞ በቲክታክ መንደር እጅግ ተወዳጅ የሆነች መምህርት በቤተሰብነት በእንግድነት እኛ ጋር ልትገኝ መጥታለች። መምህርት ዙፋን ተአምር። ያ ሁላችሁም ታውቋታላችሁ፣ የማየት እድሉ የገጠማችሁ። በድምጿ የልጆች አያያዟ፣ እንደዚሁም ደግሞ የማስተማር ሂደቷን በጣም ብዙ ሰዎች በመውደድ ፎሎ አድርገናታል። ዛሬ ደግሞ ከኤንቢሲ ጋር ቤተሰብ ልትሆን መጥታለች። እንኳን ደህና መጣሽ። እንኳን ደህና ቆያችኝ። እንዴት ነሽ? ደህና ነኝ። በጣም ተከታይዋ ነሽ? አዎ። ይሄ የፌስቡክና እንደዚህ አዳዲስ ሶሻል ሚዲያዎች የመጡትን ፕላትፎርሞች ሰው ለብዙ መንገድ ይጠቀምበታልና እሷ የተጠቀመችበት መንገድ በጣም ይሳቢ ነው እና ነገሮችን ልጆች ሊይዙ ይችሉበታል ተብሎ በሚታሰብ መልኩ ስናገኘው በጣም እኔ ብዙ ጊዜ አይቼዋለሁ ቪዲዮዋን እና ደስ ይላል በጣም በዜማ የምታስተምርበት መንገድ ምናምን ና በጣም እኔ ወድጃዋል አመሰግናለሁ ጥሩ እንግዲህ ወደዚህ ከመጣሽ አይቀር ና ዛሬ ጨዋታ ልንጨዋወት አይደል እንደው መምህርት ዙፋን መነሻዋ እንዴት ነው ወደ ማስተማሩ የመጣችበትን የሚለውን የሚለው ትንሽ ነው እስቲ አዲስ አበባ ተወልደሽ እንዳደግሽ አጫውተሽኛል ወደ መምህርትነት ሙያ የመጣሽበትን መንገድ እስቲ ትንሽ ነው እሺ አመሰግናለሁ በመጀመሪያ ክብራችሁ ስለጠራችሁኝ እንደዚህ አይነትም ፍቅርም ስለሰጣችሁ በጣም አመሰግናለሁኝ። ወደ መልሴ ደሞ ስገባ የጀመርኩት በአጋጣሚ ነው። በአጋጣሚ ነበረ የገባሁት አልፈልገውም ም ነበረ እንደ አማራጭም ነበር ተጠቅሜ ነበረ አስቤው የነበረው በዛ ሰዓት ና ውድ ክብርት የሆነች መምህር ታክስታለች። ስፍራሽ ብዙ ካህል ትባላለች፣ እና እሷም ረጅም ዓመት በመምህርነት ሙያ ውስጥ ሰርታለች። እና በጣም እሷ ጥረት አድርጋለች፣ እንደዚህ እንድማር ኮተቤ ነው መጀመሪያ የተማርኩት ና እሷ ናቱላ ሄዳ አስመዝግባኝ ተፈትኜ አልፌ እንድማር ያደረገች ማለት ነው። ከዛ በኋላ ትምህርቱን ተምሬ ከጨረስኩኝ በኋላ ስራው ላይ ስገባ እየሰራው ስመጣ ለስራው ጥሩ ፍቅርና ክብር እየኖረኝ መጣ ማለት ነው። ምን ያህል ጊዜ አስተማርሽ? ስድስት አመት በጣም ረጅም ጊዜ ነው ለኔ ግን፣ አንድ በመምህርነት ያሳለሽ አትመሲም። አሁን ስድስት አመት ነው የቆየሽው። የማስተማር ሂደትሽ በጣም ይለያል። አሁን እንዳለችው ቀደም ሲል ሜቲ ሶሻል ሚዲያው ለተለያየ መንገድ እየተጠቀምንበት ነው የምንገኘውና በዛ ደረጃ ለልጆች ፍቅር ሰጥቶ እንደ ቤተሰብ ይዞ እንዴት ነው ሀሳቡ የመጣልሽ ነው ወይስ ሁሌ የምታስተምሪበት በስድስት አመቱ ሂደትሽ የነበርሽበት ነው? አው፣ ኖርማሊ ትምህርት ቤት ማለት ወይም ደግሞ የህፃናት ትምህርት ቤት ማለት እንትን ነው የልጆች መዝናኛ ቦታ ነው። አሁን ብዙ ሰዎች ሲያስቡት ትምህርት ቤትን ቀጥታ ሄደው ትምህርት ተምረው ቆጥረው ፊደል ቆጥረው አንብበው የሚመጡ ነው የሚመስላቸው። ግን ትምህርት ቤት መሆን ያለበት የህፃናት መጫወቻ መዝናኛ ቦታ በዛው ደግሞ እየተማሩ የሚሄዱበት ቦታ ነው ተብሎ ነው መሆን ያለበት ማለት ነው። እና እኔ እሱን ስለማስበው ከዛ የበለጠ ደግሞ ዋነኛውና ትክክለኛው ምክንያቴ ለህጻናት ያለኝ ፍቅር ነው። ማለት ህጻናትን መውደድና መውደድ ብቻ ነው ትልቁ ምክንያቴ ማለት ነው። ጥሩ፣ አሁን እኔና ስናወራ እንደዚህ ምንድን ነው ያደረገችው የሚል ጥያቄ የሚያነሱ ይኖራሉ። ወደ ቲክቶክ መንደር ጎራ ብለው ማያቁም ይኖራሉና እስቲ ቪዲዮዎች ነን የተወሰነ ቪዲዮ እኔና ትምህርት ቤት ስትጀምሪ እንዴት እንደሆነ ትንሽ አይተን እንመለስ አይሻልም? የምታስተምርበት መንገድ መንገዱ ደስ ይላል እና የሚያስተላልፉትን መልእክት ልጆቹ በዛው የሚይዙትን መልእክት በጣም ደስ ይላል። በነገራችሁ ላይ መምህርነት በራሱ ሌላ የትምህርት ቤት ነው። መምህር ሁሌ አንባቢ ነው፣ ሁሌ ጠያቂ ነው። ነገ ለሚመልስላቸው መልስ ለልጆቹ ብዙ ነገር ተዘጋጅቶ ይሄዳልና እነዚህን ግጥሞች ማዘጋጀትና ለልጆቹ ማድረስ በራሱ ሌላ ስራ ነው የሚሆነው። እንዴት ነው አሁን ይህንን ሀሳብ አስበሽ አዘጋጅተሽ ልጆቹ ጋር ለማድረስ የምታረጊበት መንገድ እንዴት ነው? አው፣ በመጀመሪያ የኬጂ ትምህርት ህፃናት ሲማሩ መጀመሪያ ላይ የሚቀጥለው አመት ለማስተማር አሁኑ አመት የአሁኑ አመት ላይ ወደ መጨረሻ አካባቢ ለሚቀጥለው አመት እቅድ አውጥተን ነው የምንወጣው። የአመቱን ማለት ነው የአመቱን እቅድ ስናወጣ አመቱን ሙሉ ህጻናት ይማሩበታል ብለን የምናስቧቸውን መዝሙሮች፣ ተረቶች፣ ጨዋታዎች፣ የተለያዩ ህጻናትን እያዝናና የሚያስተምር መንገዶችን አቅደን ነው የምንወጣው። እሱን ካቀድን በኋላ ደግሞ ወደ ትግበራ ስንሄድ ነገ የማስተምረውን ዛሬ ተዘጋጅቼበት አድራለሁኝ ማለት ነው። የራሴ የሆነ ነገ የማስተምረው አንድ ርዕስ ካለኝ በዛ ርዕስ ዙሪያ ላይ መዝሙር፣ ተረት፣ ጨዋታዎች፣ የተለያዩ የተግባር ስራዎች ህጻናትን ያዝናናሉ ብዬ የማስባቸውን ተግባራቶች ለነገ ዛሬ ተዘጋጅቼ እቅድ አውጥቼ ለሰን ፕላን ጽፌ አድራለሁ ማለት ነው። ስለዚህ ከርዕሴ ጋር ተመሳሳይ ነው ብዬ አሁን ለምሳሌ እያያችሁት እንደነበረው አይነት ዝርያ ፊደላትን የማስተማር ሀሳብ ካለኝ ለዝርያ ፊደላት የሚሆን ተረት፣ መዝሙር፣ ጨዋታ አዘጋጃለሁኝ ማለት ነው። እና እንዳላችሁት ይከብዳል ማዘጋጀቱ ማሰቡ። ቀጥታ ማስተማርም ይቻላል። ቀጥታ የበፊደል ዝርያ በቡ ቢ እያልን መንገር እንችላለን ግን ለልጆቹ ትምህርቱ አሰልቺ ነው የሚሆነው። ብዙም እንትን ደስ ብሏቸውም ማይማሩም እና ከዛ ይልቅ በመዝሙር በተረት ቢማሩ በጣም አትራክቲቭ ነው የሚሆነው። ለነሱም ስራውም ያስገድዳል፣ እንደ ህግም ነው እንደ ህግም ህጻናት መማር ያለባቸው በጨዋታ ነው፣ በመዝሙር ነው። የተለያዩ ህጻናትን አዝናኝ ናቸው ብለው የሚያስቡትን በእነሱ መንገድ ነው ህጻናትን ማስተማር ያለብን ማለት ነው። እና እዚህ ላይ ያያችሁት እንደ አጋጣሚ የሚታወቁ ናቸው። ትምህርት ቤቶች ውስጥ ላይ አብዛኞቹ ሚሶች እንደውም እንዲ ያውቋለ ሊሉም ይችላሉ። ይህንን መዝሙር የታወቀ ነው፣ ግን ደግሞ ከነዚህ ጋር ተመሳሳይ የሆኑ በራሴ ክሬት ያደረግኳቸው መዝሙሮች አሉ። ህጻናትን ያስደስታሉ ብዬ የማስባቸው ተረቶችም እንደውም ተረት ሲሆን አንዳንድ እዛው ልፈጥርም እችላለሁኝ ከምታየው ነገር አው እያስተማርኩኝ። አሁን ለምሳሌ ስለ ንጽህና አጠባበቅ እያስተማርኩኝ ከሆነ ስለ ንጽህና አጠባበቅ እዛው ተረት ልፈጥር እችላለሁኝ። ደስ ይላችኋል ብዬ የማስበውን ይረዱልኛል ብዬ የማስብበት መንገድ እዛ ቆሜ ተረት እፈጥራለሁ። አንድ ታሪክ፣ ስለ አንድ ልጅ ናቲ የሚባል ልጅ ነበረ። ናቲ እንደዚህ ነው እንደዛ ነው እንዲህ አድርጎ መጀመሪያ ምክንያቱን፣ ከዛ በኋላ የተለወጠበትን ምክንያት አድርጌ እተርክላችኋለሁ ደስ ነው የሚላቸው። በነጋታው ሁላ መጥተው ሙሉ ሊነግሮኝ ላ ይችላሉ ማለት ነው። እና መዝሙሮችንም በተመሳሳይ ራሳችን የምንፈጥርበት ራሴ የማዘጋጅበት ጊዜ አለ። የኬጂ መምህር ክሬቲቭ ናት ኳርል እንደሚታወቀው ፈጣሪ ናት ይባላል። ያ ማለት ደግሞ ግዴታኛ ገጣሚም ጸሀፊም መሆን አይጠበቅብንም አይደለ? ለልጆቹ አመቺ ነው ብለን በምናስበው መልኩ የተለያዩ እነዚህ አሁን ያያቸዋቸውን መዝሙሮች ተረቶችም እናዘጋጃለን ማለት ነው። እኔ ግን አሁን በዚህ ሂደት ውስጥ አንቺ ድምጽሽ በተፈጥሮ ቆንጆ በሆኑ ወይም ደግሞ እኔ አላቅም በልምድ ማዳብረሹ ከሆነ ማለት ነው የሆነ በዚህ በዘፈን ወይም በአርት ውስጥ ያለፍሽበት የሆነ መንገድማ ይኖራል። ምክንያቱም ድምፁን ስታወጪው እኮ በጣም ትልልቅ ድምፃውያን የሚያወጡበት አይነት መንገድ ነው ቴክኒክሽ ለምሳሌ እራም ሳለም ቢለው እስቲ እባክሽ ሱ በየልንና ወደዚኛው ጥያቄ ይደላል በጣም ዝግጅት ነው የሚመስለው እንደዛ ከሆነ ትቀበላላችኋ ዛሬ ተማሪ እንሆናለን ችግር ይሻላል እሺ ታጨበጭባላችሁ መጨረሻ ላይ እሺ እሺ

ይስሚስማ ያስጨበጫ እና ይሽ እዚህ ድምጽ ውስጥ ያልኩት ነገር የለ፣ ከሚስነት በተጨማሪ ሌላ ተሰጥቶ አለ ወይ? የመጣሽበት መንገድ ይኖራል። ሙዚቃ ላይ አርት ላይ ቆይተሽ ነበር? አዎ በፊት ሀይ ስኩል ተማሪ እያለሁኝ ሞክር ነበር እንደዚህ ቲያትር ተውኔቶች፣ ቮካል ድምጽ፣ ኢቨን ኮተ ቤወላ ገብቼ ሰራ ነበር። እንደዚህ አይነት ነገሮችን ያው በጣም ኢንተረስቱ ነበረኝ ድምፃዊ የመሆን ይሄ አርት ላይ የመውጣት ነገር ፍላጎቱ በጣም ነበረኝ። አሁንም ቢኖረኝም አይከፋኝም። ያኔ ላይ ኤክስፒሪንስ አድርጌው ነበረ። አሁን ደግሞ ትንሽ ወደ ትምህርቱ ስገባ ወደ ህጻናት ትምህርት ስገባ እንትን ብዙም ትኩረት አልሰጠውትም፣ ግን ድምፄን ለህጻናቱ እጠቀምበታለሁኝ። ደስ ይላቸዋል እነሱ ራሱ። አዳል ድምጽ በጣም በጣም የሚገርም ነው። ደግሞ ልጆች የወደዱት ስራ፣ ልጆች የወደዱት ድምጽ በጣም ብዙ ጊዜ ይሳካል ይባላል። አዎ፣ በጣም ከዚሁ ከመምህርነት ሙያውም ሳትወጣ ደግሞ ድምጿንም እንድንሰማ እኮ አድርጋናለች። ሁለት እንትን ያለው እውነት ነው። እሺ፣ ስለዚህ አሁን ከልጆች ጋር መዋል በጣም ብዙ ነገር እንደሚኖረው ገምታለሁ። ልጆች ራሳቸው የሚፈጥሩት ነገር አለ። እኔም ያው ልጆች የልጆች እናት ስለሆንኩኝ አንዳንድ ጊዜ በቃ የሚያስገርሙ ያደርጉታል ብለሽ የማጠብቂው ነገር ሲያደርጉት አያለሽ። እና ህጻናት ሲሆኑ ንጽህናቸው በቃ የሚያደርጉት ነገር ከልባቸው መሆኑ እንዲህ የሚያሳዝን ነገር ቢኖረው ደግሞ የሚያስገርም ሌላ ስራ ሲሰሩት አያለሽ። እስቲ አሁን በማስተማር ሂደትሽ ላይ ከልጆች ጋር በመዋልሽ ሂደት ላይ ለአንቺ ያዝናናሽ ለኛ ምስነግር ነገሮች ካሉ የልጆች ጨዋታ አዎ በነገራችን ላይ በጣም ብዙ ናቸው። በየቀኑም ሊሆን ይችላል፣ ግን ማላስታውሰው ነገሮች አሉ። ግን ሁለት ነገር ልበል። የመጀመሪያው በዚህ አመት ነው እና ደስ ብሎም በቃ ይሄ ማስተማር ሂደት ላይ እኔ እያስተማርኩ ነው፣ እነሱም እየተቀበሉ ነው፣ እያወራን ነው። በቃ ደስ የሚል አይነት ሁኔታ ላይ ተመስጠን እየተማርን አንድ ልጅ ብድግ ብሎ ከመሀል ሚስ ባላለሽ ምንም ላለመመለስም ላለመሳቅም ላለመኮሳተርም አስቤ ወደ ትምህርቴ ሊገባ ነው። ይሄኔ ሀሳብ ሄድኩኝና፣ አልቻልኩም የሆነ ተይው ብላ አልቻልኩም። በምን አይነት መንገድ አስበው ምን አይነት ጥያቄ እንደሚጠይቁን አናውቅም። ሳኩኝ ግን ባላለሽ፣ እሺ ምን አልሽ? ቆይ በቃ ሳቄን፣ በቃ ላቀኩት። ሳኩኝ በደንብ ዞሬም ልስቅ አሰብኩኝ፣ ግን አልቻልኩም። እና ከዛ ሳኩኝ በደንብ ስቄ፣ ስስቅ እነሱ አይተውኝ፣ ኮስተር ብል ፈርተው ዝም ይሉ ምናምን ነው ነበረ የነበረው። ስስቅ፣ አብሮኝ ሳቁ፣ በቃ ደስ አላቸው። ሌላውን በቃ መመለስ፣ መጠየቅ ፈለገ፣ ተንጫጩ፣ ምናምን ይነገረን፣ ይነገረን፣ ነው ንገሪን። እሺ አሁን ይሄ የኔ የቤት ስራ ይሁንና ነገር እነግራችኋለሁ፣ አልኳቸው። አይረሱም፣ በነገራችን በጠዋት በጠዋት ክፍል እንደገባው፣ ንገሪኝ፣ ቤተ ቤት ስራሽን የሱ ቤት ስራ ሁሉ አደረ። እንዲያውም ረስቸው ነበረ። መዋሸትም ሸፋፍኝ ማለፍም ምንም ማድረግ ስለማልችል በቃ የለኝም አልኳቸው። እውነቱን ነው፣ ለልጆች ደግሞ የሚነገረው አዎ ከዛ በኋላ በቃ ብለው ዝም አሉኝ ማለት ነው። ደስ ብለው አያስጨንቁም። ከዛ በኋላ አረ መልስ ካገኙ ሄድ ወደ ሌላ ጉዳይ ነው። ሌላ ልጅ ደግሞ አሁን እነሱ እንደዛ የጠየቀ ልጅ አይቶ ከሰሙ የሚያሳፍር እንደሆነ ስለሚገባቸው ምናምን ሚል ልጅ አለ አጥተው። እሺ ሌላ፣ ሁለተኛው ሁለት ነገር ነው። ሌላኛው ደግሞ ኬጂ ስሪ ላይ ያለሁኝ ኬጂ ስሪ ላይ አካባቢ ሳይንስ የአሁን አሁን በአዲሱ ስርዓተ ትምህርት ሳይሆን በድሮ ስርዓተ ትምህርት አካባቢ ሳይንስ ብለን እያስተማርኩኝ እየተማርን ነበርና፣ እዛ ላይ የእለቱ ትምህርት የአብይ አቅጣጫዎች የሚባሉ ሰሜን፣ ደቡብ፣ ምዕራብ የምንላቸውን አስተምሬ ጨረስኩኝ። በሚቀጥለው ቀን ደግሞ ጠዋት ላይ ያለፈውን ክለሳ እያደረግን ምን ተማርን ስላቸው፣ አብይ አቅጣጫዎች እሺ፣ አብይ አቅጣጫዎች እነማን ናቸው ስል፣ እጁን አውጣና አንድ ልጅ አንድነት ፓርክ እንዴ ያብይ አቅጣጫዎች አብይ አቅጣጫዎች የምንላቸው ነው ከዛ ዳሟየን ነው ዶክተር አብይ መተላከያ ነው የምትከተሉ። አሁን የምትለው ቃል ብቻ ስለ ሰሙ ማለት ነው። ሌዲየውም እኮ አይርቁም። ይህን ነገር ነው የምታስተውይው። ኢንፎርሜሽንም ማያመልጣቸው ኢንፎርሜሽን አላቸው በጣም በእውነት። አንዳንዴ ሁላ አዲስ ነገር ከእነሱም ሰማበት ጊዜ አለ። በጣም ነው ብቻ ያዝናናል። ደስ ይላል በጣም በጣም ደስ ይላል። እና ውሎሽ እንዴት ነው? አንቺ በራስሽ ስትገመግቢው፣ እንግዲህ እኛ በጣም ብዙ ቲክቶክ ቤተሰቦች የአንቺ ቤተሰብ ሆነዋል። የአንቺ ከነሱ ጋር መዋልሽ፣ አንቺ በዚህ መንገድ ልጆቹን ማስተማርሽ፣ አንቺ እንዴት ነው ራስሽን የት ላይ ነኝ ያለሁት ብለሽ ትያለሽ? ይህ በጣም ነው ማለት ደስተኛ ነኝ። በዚህ ሰአት በጣም ከምለው በላይ ቤት ውስጥ እንደውም ከማሳልፈው ጥሩ ጊዜ የበለጠ ትምህርት ቤት የማሳልፈው ጥሩ ጊዜ ይበልጥብኛል። የእውነት ትምህርት ቤት ሲሄድ ከቤቴ ወደ ቤቴ እንደሄድኩ ነው ለእኔ የሚሰማኝ ማለት ነው። እንደውም ብዙ ጊዜ ቤት ሲሆን ብዙ ነገሮችን ራሴ እያደረግኩኝ ምናምን ውሃ እንኳን ተነስቶ ምናምን ለመጠጣት ራሴ ነኝ። እዛ ግን ቁጭ ብዬ ይረዱሻል ልጆች በነገራችን ላይ አሁን አንዳንዴ ውሃ ለመጠጣት ሀይላንዴን እንዲህ ስፈልግ አንድ እጅ የውጥ መቶ ሀይን ይሰጠኛል ማለት ነው። ሚስ ይኸው። የእውነት ያውቃሉ፣ የሆነ ፊትሽን ያነባሉ። የምትፈልጊውን ነገር በቃ ወዲያው ነው የሚገባቸው ማለት ነው። እና የሆነ ክፍል ውስጥ ስቀመጥ እንደ ንግስት የሆንኩ ነው የሚመስለኝ። ለነሱ የእውነት የሆነ የፈለግኩትን ነገር እያሰባዊ ስሜት ቤተሰብ ነን። በቃ ቤተሰብ ስናገርም እጠነቅቃለሁ። ለህፃናት የማይሆኑ ነገሮች፣ መጥፎ ነገር ይጎዳችኋሉ ብዬ ማስባቸውን ቃላቶች እጠነቅቃለሁኝ። ያው ምክንያቱም ለትልቅ ሰውና ለህፃን የምናውራው ስለሚለያይ ማለት ነው። ከዛ ውጭ ግን እንደ ልቤ ነው የምሆነው ክፍል ውስጥ በቃ በጣም እንደ ልቤ ሳወራቸውም እና ያ ነገር ምንድነው ጥሩ ተግባቦት ይፈጥርልና አለኛ ለከህፃናቱ ጋር ያለኝም አታችመንት ጥሩ ይሆናል እና ውሎዬ በጣም ነው ደስ የሚል። ሶስት አመት ማብራችሁ እንደመዝለቃችሁ ማለት ነው። ሶስት አመት ነው የምንሄደው ከ ከኬጂ 1 ጀምሮ ቱ ስሪ አስመረቃቸውና ተመልሼ ኬጂ 1 እመጣለሁኝ ማለት ነው። በልጅነት ትዝታ ደግሞ የሚቀሩ መምህራኖች አይረሱም ልጅ እያሉ የሚወዷቸው ህፃን ማክበር የሚጀምረው ከውዴታ ነው የሚወዷቸው መምህራኖች አይረሱም በጣም ደስ ይላል ቆንጆ ጨዋታ ነው እያደረግን ያለ ነው ከቲክቶክ ካሳየሻቸው ደግሞ የተወሰኑትን ደግሞ እንደገና አይተን እንመጣለን እንዴት ናችሁ ዛሬ ትምህርት የተጀመረበት ቀን ነው ዛሬ ከተማሪዎች ጋር እገናኛለሁ እና እስኪ ሲያገኙኝ ምን እንደሚሉ አብረን እናያለን። ቃችኝ የኔ ወጆች እንዴት ናችሁ?

በስማ ሁላችሁም ያደጋችሁ፣ ለራሳችሁ ሞቅ ያለ ጭብጨባ። እሺ፣ አሁን ሁላችሁንም በተራ በተራ መጥቼ ሰላም ላችሁ አላችሁ። እሺ እሺ ወ መዩኒናቱዬት የብሱዬ ዳኒሻይሄ ወደ ትምህርት ቤት ከክረምት ከተከፈተበ መስከረም ላይ ማለት ነው። የቪዲዮ የሚያለቅሱም ልጆች አዱወልበን አየኋቸው። የሚያለቅሱ የሚያለቅሱ የሉም፣ አሁን ላይ ኬጂቱ ናቸው። አምና ግን ያለቅሱ ነበረ። አዲስ ማህበረሰብ ነው የሚቀላቀሉት፣ አዲስ አካባቢ ነው የሚቀላቀሉት እና ከቤት መውጣትም ብዙ ያለመዱ ልጆች ስለነበሩ እንደ አዲስ ትምህርት ቤት ሲገቡ የሚያለቅሱ ልጆች አሉ። ሁለተኛ አመት ላይ ሲሆኑ ግን ጭራሽ ናፍቋቸው ነው የሚመጡት እኛንም ለማግኘት ስለሚጓጉ የሳቁ ደስ እያላቸው ነው የሚመጡት፣ ግን ደግሞ እንዳልሹ ከእነዚያ ውስጥም የሚያለቅስ አንድ ልጅ አይጠፋም እኮ። የሆነ ስትስሚው የመረበሽ ስሜት ፊቱ ላይ ያየው መሰለኝ አንድ ልጅ ላይና አንቺም በጣም የጨነቀሽ ትመሲ ነበር። ልጆች ለማየት በጣም ጉጉቱ ያስታውቅ ነበር። በጣም እንትን እኮ ነው። እንዴት መሰለሽ አሁን ለምሳሌ እኛ ራሱ አሁን ቤተሰባችንን ወይ ደሞ ጓደኛችንን ረጅም ጊዜ ተለያይተን ቆይተን ልናገኘው ስንሄድ ምን አይነት ስሜት ነው እየተሰማን የምንሄደው? ሄደው እንደዛ ማለት ነው ማለት። እኔ እንጃ ቅርብ ስለሆንን ይሁን አላውቅም። ለእኔ እንትን ነው እንዳልሹ እንደ አዲስ በቃ ሰርፕራይዝ ለሆነ አይነት ነገር ነው እየተሰማኝ የነበረው። ስሜታቸውም የልጆቹ በጣም ደስ ይል ነበር። ልጅ ደግሞ ሁሉም ስሜቱ ፊት ለፊት ነው እና የህፃናት ፍቅር በቀላልም አይገኝም ይባላል እና ፍቅራቸው በጣም ደስ ይላል። ፊታቸው ላይ የሚታይ ነገር ነበር። አንቺም ጋር መተው እንደዛ አይነት ስሜት ሲያሳዩሽ እና ለአንቺም ጥሩ ሞራል ይሆናል ይመስለኛል የልጆቹ እንደዚህ መሆን። በጣም እንግዲህ መምህርነት በጣም ትልቅ ሙያ ነው። እውነቱን ለመናገር የሁሉም ሙያዎች መሰረት ነው። ማንኛውም የተለያየ ሙያ ላይ ያለ የተዋጣለት ባለሙያ መነሻው መምህሩ ነው እና ለመምህር የተለየ ክብርና ፍቅር መስጠት ግድ ነው። እናንተ መምህራን ልጆቻችንን እኛ ከምንሰጣቸው ጊዜ ከምንሰጣቸው የትምህርት እውቀት ከምንሰጣቸው በላይ እናንተ ምትሰጧቸው ይበልጣል። አሁን ያንቺን ቪዲዮዎች ባየኋቸው ጊዜ ከትምህርቱ በተጨማሪ የሀገር ፍቅር ለልጆቹ እንዲሰርጽ ምታረጊያቸውንም ጥረቶች አይቻለሁ። ለምሳሌ ከኢትዮጵያ ሚለውን የህይወት በቀላል እሱን ስትዘፍኝላቸው አይቻለሁ። ልጆቹ አብረው ሲዘፍ ነው አይቻለሁ። በጣም ነው ደስ የሚለው እሱ ስለ ሀገር ፍቅር። ከዛም አልፎ ደግሞ ከዚህ አካዳሚክ ባሻገር ያለውን ነገር ስታሳይ ስላየው ነው ና እግረ መንገዴ ኢትዮጵያ የሚለውን ስትዘፍኝ ለመስማት ስለፈለግ ሄዱ። በነገራችን ላይ ሲወዱት ልጆቹ አሁን እንደዚህ ሀገረኛ የሆኑ ነገሮች በጣም ነው የሚወዱት። በነገራችን ለልጆች ያው ልጆች እንደምናውቃቸው ነጭ ወረቀቶች ናቸው። የሰጠናቸው ነው የሚቀበሉት። ለኔ እኔ ልክ ነው ብዬ ያሰብኩት ነገር ለነሱ ልክ ነው፣ መጥፎ ነው ብዬ ያሰብኩት ነገር ደግሞ ለነሱ መጥፎ ነው። አሁን ለምሳሌ እኔ ኢትዮጵያን ስዘምርላቸው በጣም ኢንተረስት ዶኝ ደስ ብሎኝ እንዘምራለን። ሰው ይሄ በቃ እንዴት ደስ ጠዋት ጠዋት ላይውላ ስንነቃቃ ምን እንዛምር ስንል ስላቸው ኢትዮጵያን ነው የሚሉት። ማለት ነው ደስ ይላል፣ እና በጣም ነው የሚወዱት። እስቲ እንስማ። በግሌ መወደውም ዘፈን ስለሆነ ነው እዛ ላይ ሳየው በጣም ደስ አለኝ። እሺ። ኢትዮጵያ ሀገሬ

በጣም ያኮራኛል ኢትዮጵያዊነቴ የሀገሬ ክብር ዘልቆ በስሜቴ አንቺ ነፃነትኩ የታሪካው ድማ በአለም ተሰራጭቶ ዝናሽ ተሰማ። ኢትዮጵያ ሀገራችን ኢትዮጵያ እናታችን። በጣም ደስ ይላል። በጣም ደስ የሚለው በእውነት መቼም ሙዚቃ ፕሮዲስ የሚያደርጉ ሰዎች አይተውታል፣ ደርሷል። አሁን ቢሮ ያኝም ስላለች የማውቀው የሆነ ዘፋኝ ድምጽ እንጂ አዲስ ድምጽ ራሱ አልመሰለኝ። አይመስልም፣ በጭራሽ አይመስልም። አሁን ከልጆቹ ጋር ያለሽን ቆይታ አይተናል። አንቺ ሙያው ጋር ያለሽ ቁርኝነት ምን ያህል በጣም በደስታ እንደምትኖሪበት አይተናል። ከወላጆች ጋር በመንግስት ትምህርት ቤት እንደምታስተምሪ ነገረሽና አንቀደም ብለሽ ና ከወላጆች ጋር አካባቢዎች ካሉ ሰዎች ጋር የምታገኘው እንደዚሁም ተከታዮችሽ ጋር የምታገኙን እና የሚፈጥርብሽን ስሜት እሱን ደግሞ እንያውስጥ። እሺ። አዎ። በጣም ደስ ነው የሚለው። ማለት እኔ እንደዚህ ዓመት ማለት ወይም ደግሞ ቲክቶክ ከጀመርኩበት ጊዜ ጀምሮ እንደዚህ የህዝብ ፍቅር አይቼ አላቅም፣ እውነት ለመናገር በእውነት በጣም ነው እየኮራው ያለሁት በዚህ ሰዓት። የእውነት በጣም ነው እየተደሰትኩ ያለሁት ወላጆች የሚሰጡኝ አስተያየት ከልጆቻቸው ጋር ሲሆኑ፣ ማለት የልጅ ጉዳይ በጣም ሴንሴቲቭ ነው መሰለኝ ለወላጅ፣ እና በጣም ነው ደስ የሚላቸው በቃ በጣም እና እነሱ ጋር ማየው ደስታ ለኔ ትልቅ እርካታ ነው። እንደገና ደግሞ ከተማሪዎቼ ወላጆች ራሱ ቲክቶክ ከመጀመሬ በፊትም ቤተሰብ ነን። ማለት ዴይሊ ነው የምንገናኘው። ጠዋት ከቀበላ ጀምሮ ቀበላ ላይ ተማሪዎችን ስንቀበል ሚስ ትላንት እኮ እንደዚህ አድርጎ እንደዚህ ሆኖ ከዛ ለሚስ ነው የምነግርለት ብሎኝ ብየው ስላንቺ ሲወራ ነው ትላንት የተመሸው ምናምን ብለው ጠዋት ላይ ይነግሩኛል። ማታ ደግሞ ስንገናኝ እንዴት ዋለ ልጅ፣ ዛሬ እንዴት ነበረ ምናምን ማለት፣ በቀን ቢያንስ ሁለቴ ከወላጅ ጋር ኮሚኒኬት እናደርጋለን። ሚስ ያለችው ነገር ትክክል እንደሆነ ታውቃለች። መቼም ሰምተሽ ይሆናል ቤት ልታስተካክይ ስትይ

በጣም ሚስ ማለት የሚስ ቃል ማለት የፈጣሪ ቃል ነው። ለእነሱ በእውነት አይሰሙም። ቤተሰብ ያላቸውን ሚስ ካለች አለች ነው። እና አንዳንዴ እንደውም እንደ ማስፈራሪያም ይጠቀሙብናል ወላጆች ለሚስ ነው የምደውለው። እውነት ነው። እንደዚህ አይነት ነገሮችን ስታይ በራሱ መምህርነት ምን ያህል ኩራት እንደሆነ ምን ያህል የሚያኮራ ነገር እንደሆነ፣ በጣም ማለት ስራሽ ላይ ተማሪ ብቻ አይደለም የሚያውቅሽ፣ ወላጅም ነው የሚያውቅሽ። ቤትስ ቤት ውስጥ ስምሽ ይነሳል። ቤተሰብ ውስጥ ያለው ሰው ሁላ ነው የሚያውቅሽ። በስምም ሚስ መሆን ነው የምፈልገው፣ እንደ ሚስ መሆን ነው፣ እንደ ሚስ መልበስ ነው፣ እንደ ሚስ መራመድ ነው ይሉሻል ቤታቸው ሄደው ማለት ነው እና ቤተሰቦቻቸው እኛ እነሱን ከምናውቃቸው በላይ እነሱ በጣም ያውቁናል እኛን፣ እና በጣም ነው የምንቀራረበው፣ በጣም ነው የምናወራው። ኢቨን አንዳንዴ አልፈን ሁላ ስለ ቤተሰባቸው ሁላ የምናወራበት ጊዜ አለ። አንዳንዴ የሚያሳዝን ቤተሰብ ውስጥ የምንገባለን በእውነት እና እንደዚህ እናትና አባታቸው የተለያዩ ልጆች አሉ። በመሀልና የእነሱ ሁላ አስታራቂ የምንሆንበት ጊዜ አለ። እናትና አባቴን አስታርቂልን ብሎ የሚመጣ ልጅ አለ እና በጣም እንገባለን ቤተሰብ ውስጥም አንዳንዴ ማለት ነው እና ከቤተሰብ ጋር ያለን ቁርኝት በጣም የጠበቀ ነው። መጨረሻ ላይ ሁላ ተለያይተን ስንለያይ ኬጂ ስሪ ተመርቀው ሲሄዱ ተለቃቅሰን ነው የምንሸኛኘው፣ ማለት ነው። ወደ ግሬድ ሲገቡ፣ አዎ ግሬድ አንደኛ ክፍል ሲገቡ በቃ አልቅሰን፣ እነሱም በቃ ያላቸውን ነገር ሽልማት ይዘውልን መጥተው፣ ሸልማውን አመስግናውን፣ ከዛ በኋላ እንደገና ደግሞ ታናሽ ወንድም ካለ እሱ ክፍል ካልገባልኝ፣ ተተኪውን ማለት ተተኪውን ብላ ትንሹን ይዘውበት መተው እዛ ካልገባ ብሎ የሚያስገቡበት ጊዜ አለ ና በጣም ደስ የሚል ቤተሰባዊ የሆነ ነገር ነው ያለን፣ ማለት ነው። ከወላጅ ጋር በጣም ደስ ይላል። በእውነት ከመምህርት ዙፋን ጋር የነበረን እጅግ ድንቅ ቆይታ ነው። በጣም ደስ ብሎናል። በጣም ለመጨረሻ እንግዲህ እቅዶች ካሉሽ፣ ምስጋናም ካለሽ እድሉን እንስጥሽ ና ፕሮግራማችን እናጥቃለን። እሺ፣ እንግዲህ በጣም ማለት ሁላችሁንም አመሰግናለሁ የኢትዮጵያ ሕዝብ በሙሉ ማለት ነው እና እኔ ጥሩ ፍቅር ያሳያችሁኝ የወደዳችሁኝ፣ ያከበራችሁኝ ሁሉ በጣም አመሰግናለሁ። ምክንያቱም ከነበረኝ የስራ ፍቅር፣ የልጆች ፍቅር፣ ለስራ ያለኝን ትጋት የበለጠ ነው እንዲጨምርልኝ ያደረገው፣ ና ሁላችሁንም በጣም አመሰግናለሁ። ከዛ ግን ያው የሁሉም መጀመሪያ እግዚአብሔር ነው። እግዚአብሔርን አመሰግናለሁ ለዚህ አበቃኝ። ምክንያቱም እዚህ ለመድረስ በጣም ብዙ ዋጋ ከፍ ያለሁኝ፣ በጣም ብዙ ነገሮችንም አጥቻለሁ። ብዙ መንገዶችንም ሄጃ ያለሁኝ ና አሁን ላለሁበት መድረስ ከምንም በላይ ፈጣሪ ነውና፣ ፈጣሪን ማመስገን እፈልጋለሁ። ቤተሰቦቼን፣ አክስቴን፣ የአክስቴን ልጆች ሁላችሁንም አመሰግናለሁ፣ እወዳችኋለሁ። የስራ ባልደረቦቼንም በአጠቃላይ አመሰግናለሁ። በጣም እናመሰግናለን ስለጋበዛችሁን። ይቅርታ ረሳሁት። እናመሰግናለን። መጀመሪያም ስራሽ ተቀብለናል። መምህርት ዙፋን እንግዲህ ወደፊት ደግሞ ላሉሽ እቅዶች በሙሉ እንዲሳኩልሽ እንመኛለን። የፕሮግራማችን ላይ በሌላ ደግሞ ስኬት እንደገና እንደምንገናኝ ተስፋ እናደርጋለን። እናመሰግናለን። በጣም በጣም በጣም አመሰግናለሁኝ። መልካም ቀለውላችሁ። እሺ፣ እናመሰግናለን።